የመልቲሞዳል የትራንስፖርት ስርዓት ደንበኞች እቃዎቻቸውን የባህር ትራንስፖርት ዋጋ መክፈል ሳያስፈልጋቸው በአጓጓዥ ድርጅቶች ሙሉ ኃላፊነት አማካኝነት ወደ ሀገር ውስጥ በአንድ ሰነድ ብቻ ማስገባት የሚያስችል ነው። ከዓመታት በፊት ኢትዮጵያ ከዩኒሞዳል ወደ መልቲሞዳል የትራንስፖርት ስርዓት ስትገባ አገልግሎቱን መንግሥታዊ የሆነው የኢትዮጵያ ባህርና ትራንስፖርት ሎጂስቲክ አገልግሎት ድርጅት በብቸኝነት ሲሰጠው ቆይቷል። ዘርፉ በአንድ አገልግሎት ሰጪ ተቋም ብቻ መያዙ በወደቦች ላይ የእቃዎች ክምችት እንዲኖር ሲያደርግም ነበር። እስከ ቅርብ ጊዜ ድረስ የነበረው አንድ የመንግስት ኩባንያ ነው፣ የኢትዮጵያ ሺፒንግ ሎጂስቲክስ ነው። ስለዚህ ሽፋኑን በተሻለ ደረጃ ለማሳደግ ተሞክሯል። በተለይ የኮንቴነር ጭነትን ጥሩ እያመጣ ነው ይሄ ተቋም። ነገር ግን ጭነቶቻችን ብዙ ናቸው፣ እስከ 14 16 ሚሊዮን ሜትሪክ ቶን ይደርሳል። አሁን በመልቲሞዳል እያመጣ ነው ያለነው 2 ሚሊዮን 3 ሚሊዮን ሊሆን ይችላል። ይሄ ትንሽ ቁጥር ነው። በቀጣይ ፕራይቬቱንም አሳትፈን የመልቲሞዳል ትራንስፖርት ሽፋኑን ከፍ ማድረግ ነው፣ ሰባ ሰማኒያ ከዛም በላይ ከአጠቃላይ ጭነት እንዲያድግ ማድረግ ነው። ለዛ አንድ ኦፕሬተር ብቻውን በቂ አይደለም ነው በዋናነት ስትራቴጂው እሱ ነው። የመልቲሞዳል ትራንስፖርት ስርዓት ለግል ዘርፉ ክፍት እንዲሆን ለረጅም ጊዜ በተደጋጋሚ ሲጠየቅ የቆየ ጉዳይ ነው። የኢትዮጵያ ማሪታይም ባለስልጣንም በገቢና ወጪ ንግድ እንቅስቃሴ ተጽዕኖ በማድረግ የአገሪቱን የሎጂስቲክ አሰራር ያሳድጋሉ ለተባሉና ና ባለስልጣን መስሪያ ቤቱ ያዘጋጀውን የመገምገሚያ መስፈርት ላሟሉ ስድስት የመልቲሞዳል ኦፕሬተሮች የስራ ፍቃድ ሰጥቷል። የመልቲሞዳል ኦፕሬተር ለመሆን ሪኳየርመንት አለው። ዝርዝር መስፈርቶች አሉ። አንዱ ተርሚናል ሊኖረው ይገባል። ተርሚናል ውስጥ ደግሞ ሃንድል የሚያደርግባቸው ማሽነሪዎች ሊኖሩት ይገባል። ሌሎች ሶፍትዌር፣ በቴክኖሎጂ የተደገፈ የሴኩሪቲ ሰርቪላንስ መኖር አለበት። ለምን? ውድ እቃ ነው፣ የሀገር ሀብት ነው። መንግስት ደግሞ ቀረጡን አልወሰደም። ከዛ ስለዚህ ለዛ ሴፍ የሆነ ስታንዳርዱን የጠበቀ ዓለም አቀፍ ስታንዳርድ አለው። እነዚህ የኮንቴነር ተርሚናሎችም ሆነ ሌሎች የደረቅ ወደቦች ስታንዳርዶች አሉ። በሱ ስታንዳርድ መሰረት ተርሚናል ሊኖረው ይገባል። ይሄ ከሌለው መልቲ ሞዳል ኦፕሬተር ሊሆን አይችልም። እቃውን አምጥቶ የት ያስቀምጠዋል? መስፈርቶቹ በጣም ክሪቲካል ነበሩ። ከመንግስት ሳይድም ከእኛም ሳይድ ማለቅ ያለባቸው ነገሮች ነበሩ። አሁን እኛ ያልነው መጀመሪያ አደረጃጀት መፍጠር ነው። አደረጃጀት ምን አደረግን? መጀመሪያ ቦርድ ማቋቋም አለብን። ሁለተኛው እንደገና የሰው ኃይል ማሟላት አለብን። ሁለቱንም ሰርተናል። እኛው በቦርድ ማቋቋምናል። የሰው ኃይል ማደረጃጀት ሰርተናል። ቀጥሎ ደግሞ ማኑዋሎች መዘጋጀት አለባቸው። ማኑዋል የሽፒንግ ማንዋል መዘጋጀት አለበት። የፎርዋርዲንግ የድራይፖርት እንደገና የትራንስፖርቱ የራሱ አብዴት መደረግ አለባቸው። 34 ማንዋሎች አዘጋጅተናል። ሁሉም የሚሻሻሉትን አሻሽልን እንደገና የሚዘጋጀውን አዘጋጅተን ማለት ነው። ሌላው ቀጥሎ ድራይፖርት ማዘጋጀትና የአይቲ መሰረተ ልማት መዘርጋትም ይህንን ማዘጋጅተናል። በጣም ሰፊ ገንዘብ ይጠይቅ ነበር። ደረቆድ ማዘጋጀት በግል ካምፓኒ በጣም ከባድ ነው። ይህን ሰርተናል። የመልቲሞዳል ትራንስፖርት ስርዓቱ ላይ ተጨማሪ የግል ተቋማትን በማምጣት በዘርፉ ላይ የተለየ አማራጭ ከማምጣት በተጨማሪ ሂደቱን እንደሚያፋጥነውም ይጠበቃል። ተጨማሪ ጭነቶችን ወደ መልቲሞዳል እንዲገቡ ያደርጋል ማለት ነው። ያም ሽፋናችን ይጨምራል ማለት ነው። ወደብ ላይ ክሊራንስ መሰራቱ እየቀረ ወደ ሀገር ውስጥ ደረቅ ወደብ እየመጣ ክሊራንስ ይሰራል ማለት ነው። በዛውም ደግሞ የውድድር መንፈስ ይፈጠራል ማለት ነው። አንድ አንድ የመንግስት ኩባንያ ብቻ ሆኖ ነው እስካሁን አገልግሎት የሚሰጠው። ይሄ ደግሞ ለተጠቃሚዎቹ ምርጫ አይሰጥም። ስለዚህ እድል ይኖራቸዋል ማለት ነው። አሁን አስመጪዎች፣ ላኪዎች የመምረጥ እድል ያገኛሉ ማለት ነው። ውድድር ይኖራል ማለት ነው። የጥራት ጥራት በዛ ሂደት ውስጥ እየተፈጠረ ይመጣል። የአገልግሎት ጥራት እያደገ ይመጣል ማለት ነው። ይህ መሆኑ ለኩባንያዎቹም ለሀገርም ጥቅም አለው። ለኩባንያዎቹ ጥሩ ንግድ ውስጥ ነው የሚሳተፉት፣ ዓለም አቀፍ ንግድ ውስጥ ነው የሚሳተፉት። ከገቢያቸውም ከእድገታቸው አንፃር አስተዋጽኦ አለው። እንደ ሀገር ስታየው ደግሞ አንድ ድርጅት በተለያዩ ተቋማት መሰራትና በአንድ ተቋም መሰራት ልዩነት አለው። ይህኛው ውድድር ስለሚከፍት የዋጋ ልዩነት ሊያመጣ ይችላል፣ ጥራት ሊያመጣ ይችላል፣ ፍጥነት ሊያመጣ ይችላል። እንደ ሀገርም ሎጂስቲክሱን ነው ያፋጥነዋል። ይሄ ደግሞ የሀገር ችግር ስለነበር የተገመገመ ነው። ስለዚህ የተሻለ አገልግሎት ለሀገርም፣ እንደ ግለሰብም እንደ ድርጅቶችም ያስገኛል ብለን ነው የምናስበው ጥሩ እይታ ነው። በዛ የተነሳ ምኛም ተወታደር ወደዛ ገብተናል ማለት ነው። የመልቲሞዳል ትራንስፖርት ስርዓቱ ላይ ተጨማሪ የግል ተቋማት መሰማራታቸው በዘርፉ ተጨማሪ የስራ እድሎችንም ይፈጥራል። አዲሱ የመልቲሞዳል ኦፕሬሽን እንዲጀምር መንግስት በሰጠው ፈቃድ መሰረት እንግዲህ አንድ ስድስት መልቲሞዳል ኦፐሬተሮች ወደ ሜዳ እየገቡ ነው። እነዚህ መልቲሞዳል ኦፐሬተሮች ወደ ዳ ሲገቡ ሰው ይፈልጋሉ፣ የሰው ኃይል ይፈልጋሉ፣ የተማሪ ሰው ኃይል ይፈልጋሉ። ይህን ጥሩ አይነት ትምህርት እየቀሰሙ ያሉት ልጆች ኦልሬዲ ሬዲ ሜድ ናቸው ማለት ነው ሰው ወዲያው ገብተው ሎጂስቲክሽን ለማሳለጥና ስራውን ለመግጣት ያግዙናል ማለት ነው። በሎጂስቲክ ስትራቴጂው የግል ዘርፉን ተሳትፎ በማሳደግ በቀጣይ ዓመታት ከሀገር ውስጥ ባሻገርም የውጭ ሀገር ድርጅቶችን በማሳተፍ አገልግሎቱን ለማቀላጠፍ ታልሟል።